ሰላም ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን ሰዎችቻችን፣ የዕለተ ሰኞ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎች ጋር ነያድና ተስፋዬ ነኝ። አብራችሁን ቆዩ። ቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር ማዋሏ ተገለጸ። እንደሚከተለው ይቀርባል። ቅዱሳትና ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር ማዋሏን የአዲስ አበባ ፖሊስ ለጠቅላይ መምሪያው አስታውቋል። ቤቴሌም ሚሊም ሳሉ ሰሞኑ ቅዱሳት ስዕላትን የእመቤታችን የቅድስት ድንግል ማርያም፣ እንዲሁም የቅዱሳን ስዕል በመቅደድ በማህበራዊ ሚዲያ ማሰራጫቷም የሚታወቅ ነው። ሃይማኖትን ማንቋሸሽና ማዋረድ ተግምነት የሌለውና በህግ የሚያስጠይቀው ተግባር መሆኑን ፖሊሱ፣ ግለሰቧን በፈጸመችው ድርጊቱ መስከረም 16 ቀን በቁጥጥር ስር በመዋሉ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ለጠቅላይ መምሪያው አስታውቋል። ብፁዕ ጠቅላይ ስራ አስኪያጁ በሸገር ሀገረ ስብከት የልማት ስራ ጎብኝተው መመሪያም ሰጡ። እንደሚከተለው ይቀርባል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ሀገረ ስብከት ሊቀ ጳጳስ፣ የምዝጋ ዙናን መድኃኔዓለም ገዳም የበላይ ኃላፊ በሸገር ከተማ ሀገረ ስብከት ቡራዮ ክፍለ ከተማ የቡራዮ ጸሐረ ጽዮን አቡነ ተክለ ሃይማኖት ቤተክርስቲያን ሐዋርያዊ ጉብኝት አድርገዋል። ግንባታው የተጠናቀቀው የጸሐረ ጽዮን አቡነ ተክለ ሃይማኖት ቤተክርስቲያን ህንጻ ቤተልሔም ባርከው አገልግሎትም አስጀምረዋል። አዲሱ ለሚሰራው ቤተክርስቲያን የገቢ ምንጭ የሚሆን የገበያ ማዕከል የመሰረት ድንጋይም አስቀምጠዋል። በምርሃ ግብሩ ላይ የክፍለ ከተማ ዋና ስራ አስኪያጅ መልአከ ሀይለ ቆሞስ አባ ፈወርቅ ዮሐንስ፣ መጋቢ ሰላምምርጌትነት በላይ የክፍለ ከተማው የስብከተ ወንጌል ኃላፊ፣ የደብሩ አስተዳዳሪ መላክ አርያማ አባ ወልድ፣ ሊቃውንትና አባቶች፣ የሰንበት ትምህርት ቤት ዘማሪያን እንዲሁም ብዙ ምዕመናንም ተገኝተውበታል። ይችላል በቤተ ክርስቲያኑ የተከናወኑ የልማት ስራዎችና ወደፊት የሚከናወኑ ስራዎች በብፁዕነታቸው ፊት አጭር የስራ ሪፖርትም ቀርቧል። የህንጻ ቤቴሌም ግንባታ ከተመሰረተበት ጊዜ ጀምሮ በእውቀታቸው፣ በገንዘባቸው፣ በጉልበታቸው ለረዱና ለተባበሩን ግለሰቦች ለአብይ ኮሚቴዎች የሽልማትና የእውቅና ሰርቲፊኬትም ተበርክቶላቸዋል። በመርሃ ግብሩ ላይ መልአከ ኃይለ ቆሞስ አባ ፈወርቅ ዮሐኔስ ትምህርተ ወንጌልም ሰጥተዋል። በመጨረሻም ብፁዕነታቸው እንኳን ለብርሃነ መስቀሉ በሰላም አደረሳችሁ በማለት ሰፊ ትምህርት ለምዕመናኑም ሰጥተዋል። ህንጻ ቤተ ክርስቲያኑ መገንባት ብቻ ሳይሆን ያለውን ህንፃ ሥላሴን መገንባት የትውልዱን አእምሮ በመስቀል ላይ የተከፈለውን ዋጋ ፍቅር ማስተማር ትውልዱን ሃይማኖትና ቤተክርስቲያኑን እንዲያውቅ፣ እንዲጠብቅ በማለት አባታዊ መልእክትና መመሪያም አስተላልፈዋል። የብፁዕ አቡነ ሰላማ የሁለተኛ ዓመት የእረፍት በዓል መታሰቢያ በጾለት ፍጥዓት መርሃ ግብር ተካሂዶ ተጨማሪ ያለ መስከረም 18 ቀን 2018 ዓ.ም ተምረት በመንበረ ጸባኦት ቅድስት ሥላሴ ካቴድራል በተካሄደ የጸሎት ፍትሐት ስነ ስርዓት ላይ በርካታ የብጹዕነታቸው የመንፈስ ቅዱሶችም ተገኝተውበታል። ብጹዕነታቸው አስተምረው ካሳደጓቸው መካከል ቀሲስ ዶክተር ዘበነ ለማ አንዱ ናቸው ሲሉም ተናግረዋል። ዶክተር ዘበነ በሰሜን አሜሪካ የዋሽንግተን ዲሲ አካባቢው ሀገረ ስብከት ዋና ስራ አስኪያጅና የደብረ ገነት መድኃኔ ዓለም ቤተክርስቲያን አስተዳዳሪ እንደተናገሩት በዛሬው ዕለት በዚህ የተገኘ ነው ከብጹዕነታቸው በረከት እንድናገኝ ነው ብለዋል። የመፍታ ስነ ስርዓቱ ላይ ከተለያዩ የገዳማትና ና አድባራት የመጡ ካህናት፣ ምእመናን ብጹነታቸው ያስተማሯቸው ለትልቅ ማድረግ ያበቋቸው የመንፈስ ቅዱስ ልጆችም በበዓሉ ላይም ተገኝተዋል። በአርባ ምንጭ እድገት በር አላፍታ አቡነ ተክለ ሃይማኖት ቤተ ክርስቲያን የቅድመ አንደኛ ደረጃ ትምህርት ቤት በብፁዕ አቡነ ኤልያስ አማካኝነት ተመርቆ ለአገልግሎት በቃ እንደሚከተለው ይቀርማል። በጋሞ ና አካባቢው ዞኖች ሀገረ ስብከት በአርባ ምንጭ የእድገት በር አላፍታ አቡነ ተክለ ሃይማኖት ቤተ ክርስቲያን የቅድመ አንደኛ ደረጃ ኬጅ አንደኛ ና ሁለተኛ ትምህርት ቤት በ ብፁዕ አቡነ ኤልያስ የጋሞና አካባቢ የጎፋ ባስኬቶ ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል አማካኝነት መስከረም 17 ቀን 2018 ዓ ም ተመርቆ ለአገልግሎት ዝግጁ መሆኑን ይፋ አድርገዋል። ትምህርት ቤቱ ለ2018 ዓ ም የትምህርት ዘመን ዝግጅት መሆኑን ተከትሎ ብፁዕነታቸው የተሰማቸውን ወደር የለሽ ደስታ በመግለጽ የሰበካ መንፈሳዊ ጉባኤ አባላትንም አመስግነዋል። የትምህርት ቤቱ መክፈቻ ያስገኘው ደስታና ተስፋ በምርቃት ስነ ስርአቱ ላይ ንግግር ያደረጉ የአርባ ምንጭ ከተማ ትምህርት ጽሕፈት ቤት ተወካይ ዲያቆን አበወርቅ ቤተ ክርስቲያን ለትምህርት የምትሰጠውን ቦታ ትኩረት ለቀባሪ ማርዳት እንደሆነም ገልጸዋል። በአካባቢው የትምህርት ቤት እጥረት መኖሩን የገለጹት ዲያቆን አበወርቅ ቤተ ክርስቲያኗ የቅድመ አንደኛ ደረጃ ትምህርት ቤት መጀመሯን ተከትሎ በጣም ደስ እንዳላቸው ገልጸው ትምህርቱን በጥራት እንዲሰሩ ምክርም ሰጥተዋል። የአርባ ምንጭ ከተማ ትምህርት ጽሕፈት ቤት ተወካይ በንግግራቸው አክለው በቀጣይ አንደኛ እስከ ስምንተኛ ክፍል የሙሉ አንደኛ ደረጃ ትምህርት ቤት ተከፍቶ ከሃይማኖት ትምህርት ባሻገር በዓለማዊ ትምህርታዊ ደረጃና ተወዳዳሪ ተቋም እንደሚገነባ እምነት እንዳላቸውም ገልጸዋል። ትምህርት ቤቱን ከተማችን ውስጥ ካሉ ትምህርት ቤቶች አንደኛ ለማስዋል እንደምትሰሩ ተስፋ ለ በማለት ለደብረው አስተዳዳሪና ለትምህርት ቤቱ ሰራተኞች መልካም ምኞታቸውንም አስተላልፈዋል። ሊቀት ጓ ቀሲስ በለጠ በቀለ የትምህርት ቤቱን አመሰራረት የገጠሙት ተጋሮት በመግለጽ በድል መውጣታቸውንም አስታውቀዋል። ይሄ ትምህርት ቤት ፍሪያ ፍርቶ ለመታየት ትልቅ ድርሻ የወሰዱት የደብረው አስተዳዳሪ መልአከ ብስራት ቀሲስ መኮንን ሸቱና የሰበካ መንፈሳዊ ጉባኤ ከፍተኛ አስተዋጽኦ ማድረጋቸውንም ገልጸዋል። በተጨማሪ ለዚህ ታላቅ ስራ መሳካት ብዙ አቡነ ኤልያስና የሀገረ ስብከቱ ዋና ስራ ስኪያ። ተወዳጅ ሊቀ ህሩ የሀንገሪ ማጌታነ ትልቁን ድርሻ መወሰዳቸውን ማክለው ተናግረዋል። የደብሩ አለቃ መልአከ ብስራት ቀሲስ መኮንን እሸቱዊ ትምህርት ቤት ተመርቆ ለአገልግሎት እንዲበቃ በዋናነት ከብፁዕ አቡነ ኤልያስ መልካም ፍቃድና መመሪያ ሰጭነት እንዲሁም ከሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ህሩ የሀንገሪ ማጌታነ የስራ መመሪያ ሰጭነት ባሻገር ዋጋ የከፈሉ የሚከተት አካት መሆናቸውን በመግለጽ ምስጋና አቅርበዋል። ቀት ጓሃን በለጠ በቀለ የሰበካ መንፈሳዊ ጉባኤ አባላት፣ የልማት ኮሚቴ አባላት፣ ማህበራዊ ምዕመናን ማህበረ ምዕመናን የ ካናት ጉባኤ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ አካባቢው ነዋሪዎች፣ ባለ ሀብት ተቋማቶች፣ በውጭ አገር የሚኖሩ የቤተክርስቲያን ልጆች የትምህርት ቤቱን አስተዳደር ትምህርት ቤት በ2018 ዓ.ም የትምህርት ዘመን የተማሪ ምዝገባ መጀመሩንም አስታውቋል። ትምህርት ቤቱ ዘርና ሃይማኖት ሳይለይ ለማህበረሰቡ አገልግሎት ለመስጠት መዘጋጀቱን ገልጸው ለተማሪዎች መዝናኛና መጫወቻ ስፍራዎችን ማዘጋጀቱንም አክለው ገልጸዋል። የደብሩ ሰበካ ለብፁዕ አቡነ ኤልያስና ለደብሩ አስተዳዳሪ የመላከ ብስራት ቀሲስ መኮንን እሸቱ የምስጋና ስጦታም አበርክተዋል። ተጠናቋል። መጨረሻም የእለቱ መርሃ ግብር በብፁዕነታቸው ብራኬና ቃለ ምዕዳን በሰላም ተጠናቋል። በአፋር ሀገረ ስብከት በአዋሽ ሰባት ኪሎ ከተማ የመስቀል ደመራ በዓል በድምቀት ተከብሯል። እንደሚከተለው ይቀርባል። አይነት የሚነሳች እጅግ ያለውለታ በዘንድሮ የ2018 የመስቀል በዓል እጅግ በደምቀ ሁኔታ ነድረቱን በማዘጋጀት የሶስቱ አድባራት አስተዳዳሪዎች እንዲ ለአማራዊታ የሶስቱ ማጥያ መምህራን

ምት ከንቁ ሚዲያ ደረሰላችሁ ዜናዎችን የሚመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከሁዱ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና